የጎጃም ፋኖ መሪው ዘመነ ካሴ በአሰብ ጉዳይ ዝምታውን ሰብሯል። አስረስማረ በአሰብና ባህር በር ጉዳይ የዘመንን አቋም ይፋ አድርጓል። በአሰብ ጉዳይ የጎጃም ፋኖ ያስተጋባው አዲስ አሰላለፍ ከፋኖ ትግል ጀርባ በእርግጠም ሻብያ አለበት የሚለውን ጥርጣሬ የሚያጠናክር ሆኗል። ይህ በእንዲህ እንዳለ ኤርትራ ኢትዮጵያ ጦርነቱን ልትጀምረው ነው ስትል በዛሬው ዕለት ከሳለች። ሻብያ አዲስ በአሰራጨው ጽሑፍ ዝም ያልነው ፈርተን አይደለም ሲልም አነጋጋሪ አቋሙን ይፋ አድርጓል። ትሰሙታላችሁ። ባለፉት ስድስት ወራት ሰባ የሚሆኑ ባለስልጣናት በፋኖና ኦሮሞ ነጻነት ሰራዊት መታገታቸውን አንድ ሪፖርት አጋለጠ። ሪፖርቱ በአማራና ኦሮሚያ ክልሎች ስላለው አሁናዊ ሁኔታ ጠብሰቅ ያለ ዘገባን ይዞ ወጧል። ባለፈው ዓመት ግንቦት ወር የአማራ ተወላጆች ወደ ቢሻንጉል ክልል መታወቂያቸው እየታየ እንዳይገቡ ተከልክለው እንደነበር ጠቅሷል። ስለዚህ ጉዳይ የተጠየቁት አንድ ባለስልጣን የአማራ ተወላጆች እንዳይገቡ የተከለከለው የመሬት መስፋፋትን ለመከላከልና የፋኑን እንቅስቃሴ ለመግታት ነው የሚል አነጋጋሪ መልስ ሰጥተዋል። እንመለስበታለን። በአዋሳኝ አካባቢዎች በተከሰተው ግጭት በርካታ ሰዎች መፈናቀላቸው ተነገረ። ተመድ በሁለቱ ክልሎች መካከል በተከሰተው ግጭት ስለተፈናቀሉ ሰዎች ቁጥር አዲስ ሪፖርት አውጥቷል። ይሆናል ትሰሙታላችሁም። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ ሀፍታ ሚዲያ ቤተሰቦች ከአንድ ሀፍታ ላሁን መደመጥ አለባቸው ያናችን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የጎጃንፋኖ መሪው ዘመነ ካሴ በአሰብ ጉዳይ ዝምታውን ሰብሯል አስረስማሪ በአሰብና በባህር በር ጉዳይ የዘመንን አቋም ይፋ አድርጓል በአሰብ ጉዳይ የጎጃንፋኖ ያስተጋባው አዲስ አሰላለፍ ከፋኖ ትግል ጀርባ በእርግጥም ሻብያ አለበት የሚለውን ጥርጣሬ የሚያጠናክር ሆኗል ይህ በእንዲህ እንዳለ ኤርትራ ኢትዮጵያ ጦርነቱን ልትጀምረው ነው ስትል በዛሬው ዕለት ከሳለች ሻብያ አዲስ በአሰራጨው ጽሑፍ ዝም ያልነው ፈርተን አይደለም ሲልም አነጋጋሪ አቋሙን ይፋ

የአሰብ ጉዳይ እየቀረበ መምጣቱን ተከትሎ እየተነሱ ካሉ ጉዳዮች መሃል የሀገር ውስጥ የፖለቲካ ኃይሎች አሰላለፍ ጉዳይ ነው። በተለይም የፋኖ ኃይሎች ምን አይነት አሰላለፍ ሊይዙ ይችላሉ በሚለው ዙሪያ ብዙ ሐሳቦች እየተነሱ ይገኛል። ከሰሞኑ ታዲያ ጎጃም ፋኖ አመራሩ አስረስማረ የአሰብ ያሰብና የባህር በር ጥያቄ የሀገር ውስጥን ፖለቲካ ግለት ለማስቀየር እየተነደፈና የዩናይትድ አረብ ኤምሬትስ አጀንዳ ነው ሲል ተደምጧል። በተመሳሳይ ጀነራል ተፈራማሞ ከሳምንታት በፊት በሁለቱ ሀገራት መሃል ውጊያ ከተነሳ ከሻብያ ጋር እንሰለፋለን ብለው ነበር። ይህ ከሰሞኑ የጎጃም ፋኖ አመራሩ ያራምደው አቋም ግን ሻብያ በተደጋጋሚ ከሚያራምደው አቋም ጋር የሚመሳሰል ነው። በዚህ የባህር በር አጀንዳ ጉዳይ የኤርትራ መንግስት ደጋግሞ ሁለት ክሶችን ያቀርባል። አንደኛው ይህ አጀንዳ የዩኤንጂም የኢትዮጵያውያን አይደለም የሚል ሲሆን፣ ሁለተኛው ደግሞ የውስጥ የፖለቲካ ግለትን ለማስቀየር የተፈጠረ ነው የሚል ነው። ሁለቱ ክሶች የሻቢያው አገዛዝ የኢትዮጵያን የባህር በር ጥያቄ የሚያይበትን መነጽር የሚገልጹ ናቸው። ሆኖም ክሶቹ በሚገባ መፈተሽ አለባቸው። በእርግጥ የባህር በር ጥያቄ የአረብ ኤምሬቶች እንጂ የኢትዮጵያውያን አጀንዳ አይደለም ለሚለው ጥያቄ በቅርቡ ለንባብ የበቃው የቶም ጋርድነር የአቢ ፕሮጀክት መጽሐፍ ተገቢውን መልስ የሚሰጥ ይመስላል። መጽሐፉን ላነበበውና የጻፊውን በርካታ ትንታኔዎች ለተመለከተ ሰው ዘጋቢው ላቢ ተቃዋሚ እንደሆነ ይረዳል። ቶም በመጻፉ አብይ ወደ ስልጣን ከመምጣታቸው አስቀድሞ ለኦሮሚያ ክልል ሹመኞችና ለቅርብ ሰዎቻቸው አሰብ የሄደበት መንገድ ልክ አይደለም ሲሉ በቁጭት ይናገሩ ነበር በማለት የጠቅላዩን ቁጭት ጽፏል። በትምሳሳይ ጠቅላይ ሚኒስትሩ በ2011 ዓመተ ምህረት በዝግባ አደረጓቸው ስብሰባዎች በተለይም ከጋዜጠኞች ጋር የቀይ ባህር ጉዳይ የመንግስታቸው አቤ ትኩረት እንደሆነ እንደተናገሩ በስብሰባው የተሳተፉ ሰዎች ተናግረዋል። ከዚህ አንጻር ካየነው የባህር በራ አጀንዳ የአረብ ኢምሬት ነው፣ እንዲሁም የውስጥ የፖለቲካ ግለትን ለማስቀየር ነው የሚለው የሻቢያና የፋኑ አመራሩ ክስ ውሃ የማያነሳ ሆኖ እናገኘዋለን። ይህ በእንዲህ እንዳለ የኤርትራ ውጭ ጉዳይ ሚኒስትር አዲስ ባሰራጨው ጽሑፍ የኢትዮጵያ መንግስት ጦርነት ለመጀመር እየተንቀሳቀሰ ነው በማለት ክስ አቅርቧል። በኢትዮጵያ ውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት የቀረበውን ፋኖና ህዋት የመደገፍ ጣልቃ ገብነት ኤርትራ በውጭ ጉዳይ ሚኒስትሯ በኩል በድጋሚ አስተባብላለች። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ምላሽ ከሰጡ በኋላ በውጭ ጉዳይ ሚኒስቴር በኩል የተሰጠው ምላሽ የጦርነት ዝግጅቶች መቀጠላቸውን የሚያመላክት ነው። ኤርትራ ውጭ ጉዳይ ሚኒስቴር በድረ ገጹ ሻቢያ በአሰራጨው አቋም መግለጫ የኢትዮጵያ መንግስት ለአንዴና ለመጨረሻ ጊዜ የተዘጋ የህግ ጉዳይ በማንሳት እየተነኮሰ ነው ብሏል። በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ መንግስት በኤርትራና በኢትዮጵያ ህዝቦች መካከል ጦርነት ለመቀስቀስ ጥረት እያደረገ ነው በማለት ከሷል። የኤርትራ መንግስት በብልጽግና ፓርቲ ድርጊቶች ላይ ዝምታን የመረጠው የሚናገረው አጥቶ ሳይሆን ዝምታ ባህሉ ስለሆነ መሆኑን የውጭ ጉዳይ ሚኒስትሩ በጽሑፉ ላይ ጠቅሷል። ምንም እንኳን የውጭ ጉዳይ መስሪያ ቤቱ ምላሽ እየሰጠን አይደለም ቢለም የኤርትራው ቃል አቀባይ የማነ ገብረ መስቀል በየቀኑ ምላሽ እየሰጡ ነው። የማነ ከቀይ ባህር ጋር በተገናኘ ከኢትዮጵያ ባለስልጣናት ለሚነሱ ጉዳዮች እግር በእግር እየተከታተሉ ምላሽ ከመስጠት ቦዝነው አያውቁም። የውጭ ጉዳይ ሚኒስትሩ በአቋም መግለጫ ምላሽ በሰጠበት የኢትዮጵያ መንግስት ክስ ላይ ምላሽ የሰጠው የማነ አስቀድመው ምላሽ ከሰጡ በኋላ ነው። የኢትዮጵያ መንግስት ኤርትራ ራሱን መቀሌ ከሰበሰበው ህወሓት ጋር በማበር ጦርነት ልታወጅ ነው በሚል መክሰሱ ይታወሳል። በዚሁ ክስ ላይ የኤርትራ መንግስት ከውሃት ጋር በማበር ጦርነት ለማወጅ ከመዘጋጀት በተጨማሪም ለፋኑ ኃይሎች ድጋፍ እስከመስጠት የዘለቀ መሆኑ ተጠቅሷል። የኤርትራ ውጭ ጉዳይ ሚኒስቴር በጉዳዩ ላይ በሰጠው ምላሽ በጣልቃ ገብነት የቀረበውን ክስ መሰረት የሌለው ነው ብሏል። ኢትዮጵያ መንግስት በኤርትራ ሉዓላዊነት ላይ በተደጋጋሚ እየተዘባበተ ነው ሲለም ውጭ ጉዳይ መስሪያ ቤቱ በአቋም መግለጫ ገልጿል። ባለፉት ስድስት ወራት ሰብዓ የሚሆኑ ባለስልጣናት በፋኖና ኦሮሞ ነጻነት ሰራዊት መታገታቸውን አንድ ሪፖርት አጋለጠ። ሪፖርቱ በአማራና ኦሮሚያ ክልሎች ስላለው አሁናዊ ሁኔታ ጠብሰቅ ያለ ዘገባን ይዞ ወጥቷል። ባለፈው ዓመት ግንቦት ወር የአማራ ተወላጆች ወደ ቤኒሻንጉል ክልል መታወቂያቸው እየታየ እንዳይገቡ ተከልክለው እንደነበር ጠቅሷል። ስለዚህ ጉዳይ የተጠየቁት አንድ ባለስልጣን የአማራ ተወላጆች እንዳይገቡ የተከለከለው የመሬት መስፋፋትን ለመከላከልና የፋኖን እንቅስቃሴ ለመግታት ነው የሚል አነጋጋሪ መልስ ሰጥተዋል። ይህን ሪፖርት ያወጣው ኢሰመኮ ነው፣ ኢትዮጵያ ሰብዓዊ መብቶች ኮሚሽን በተለይም በአራት ክልሎች መንግስትና ታጣቂ ኃይሎች በሚወስዷቸው እርምጃዎችና ጥቃቶች ከቦታ ቦታ የመዘዋወር ነጻነት መብት አደጋ ላይ መውደቁን ተገንዝቤያለሁ ብሏል። ኮሚሽኑ ይህን ያለው ከሚያዝያ 2017 ዓም እስከ መስከረም 2018 ዓ ም ድረስ ለስድስት ወራት አካሄድኩት ባለው የምርመራ ሪፖርቱ ነው። በአማራ በቢሻንጉል ጎምስ በጋምቤላና በኦሮሚያ ክልሎች አሳሳቢ የሰብአዊ መብቶች ጥሰቶች አንዱ የሆነውን የሰዎችን ከቦታ ቦታ የመዘዋወር ነጻነትን መመርመሩን ገልጿል። ምርመራው የሰዓት ላፊ ገደቦች በታጠቁ ኃይሎች ና በመንግስት የጸጥታ ኃይሎች የሚዘረጉ ኬላዎች፣ የመንገድ መዝጋት ትእዛዞች እና እርምጃዎች እንዲሁም በመንገዶች ላይ በሚደርሱ ጥቃቶች፣ እገታዎች፣ የንብረት ዘረፋዎችና ውድመቶች በነጻነት የመዘዋወር መብት አደጋ ላይ ከመጣል ባሻገር በህይወት የመኖር የአካልና የንብረት ደህንነት መብቶች ላይም ጥሰቶችን ማስከተላቸውን አረጋግጧል። በተለያዩ የክልሉ አካባቢዎች የዞንና የወረዳ ባለስልጣናትን ጨምሮ 69 ሰዎች የምታገታቸውን የገለጸው ኢሰመኮ እገታዎቹ ኦሮሞ ነፃነት ሰራዊት በተለምዶ ኦነግ ሸኔና በተለምዶ ፋኖ ተብሎ በሚጠራ ታጣቂ ቡድን እንደሚፈጸም አስታውቋል። በሪፖርቱ በተዘረዘሩ ሰባት የእገታ ጥቃቶች ሰባት ሰዎች ወዲያውኑና ለማምለጥ ሲሞክሩ በተከፈተባቸው ተኩስ ተገድለዋል ብሏል። ማስለቀቂያ ገንዘብ እየከፈሉ አብዛኞቹ ታጋቾች ተለቀዋል። ሪፖርቱ ተደጋጋሚ የተሽከርካሪ ላይ እገታ የሚፈጸምበትንና ሚሊየን ለማስለቀቅ የሚጠየቅበትን ከአዲስ አበባ ጎጃም ባለው መስመር የተፈጸሙ እገታዎች ስለመኖራቸው አልጠቀሰም። በአማራ ክልል ደግሞ በአብዛኛው በጎንደር ዞኖች ሶስት እገታዎችን የዘረዘረው ሪፖርቱ ከሐምሌ እስከ ነሐሴ 2017 ባሉት ወራት የተፈጸሙ ናቸው ብሏል። በጥቃቱ 13 መንገደኞች መታገታቸውን የገለጸው ኢሰመኮ እገታው በቅማንት ታጣቂዎችና ማንነታቸው ባልታወቁ ታጣቂዎች መፈጸሙን ገልጿል። ኢሰመኮ የጠቀሰው አንደኛው የእገታ ድርጊት ከወራት በፊት ቢቢሲ የዘገበው ሶስት የኢትዮጵያ ቀይ መስቀል ማህበር ሰራ የሰራተኞች ጉዳይ ሲሆን ከታጋቾች መካከል የሶስት ልጆች አባት የነበሩት አቶ ሆነልኝ ፈንታሁን በታጣቂዎች በደረሰባቸው ድብደባና በቅዝቃዜ ምክንያት ከግተው በተለቀቁ በሰዓታት ውስጥ ሕይወታቸው አልፏል። የተባበሩት መንግስታት ድርጅት የሰባዊ እርዳታ ማስተባበሪያ ጽሕፈት ቤት በኦሮሚያና በሶማሌ ክልል አዋሳኝ አካባቢዎች ከሐምሌ 2017 ዓም ወዲህ በሁለቱ ማኅበረሰቦች መካከል በተቀሰቀሰ ግጭት ምክንያት ከ288,000 በላይ ሰዎች መፈናቀላቸውን አስታውቋል። የሶማሌና የኦሮሚያ ዞን አስተዳዳሪዎች ተፈናቃዮችን ቁጥር ለግምጋሚ ቡድኖች አረጋግጠዋል። ይህ ግጭት በ1997 ዓ ም ከተካሄደው ህዝበ ውሳኔ ጀምሮ ባልተፈቱ የግዛት ጥያቄዎች ና በተደጋጋሚ በሚከሰት በአነስተኛ የተፈጥሮ ሀብት ላይ በሚደረጉ ግጭቶች ምክንያት የተከሰቱ መሆኑንም ጠቅሰዋል። ከዚህን ቀደም የተከሰቱ ግጭቶች ባስከተሉት የጅምላ መፈናቀል ምክንያት እስከ 2011 አጋማሽ ድረስ ከ1 ሚሊዮን በላይ ሰዎችን አፈናቅለዋል ተብሏል። ከአጎራባች ሶማሌ ክልል በሚመጡ ታጣቂ ቡድኖች ጋር በተፈጠረ ግጭት የሰባት ዓመት ሕፃንን ጨምሮ ሶስት ሰዎች ህይወታቸው ማለፉንና ሌሎች ሶስት ሰዎች ደግሞ መቁሰላቸውን አዲስ ስታንዳርድ ዘግቧል።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 ማስተባበሪያ ጽህፈት ቤት ሴቶች፣ ህፃናት፣ አረጋውያንና አካል ካል ጉዳተኞች በመጠለያ ጥረትና በቂ ባልሆነ የጥበቃ አገልግሎት ምክንያት ለከፍተኛ ችግር ተጋልጠዋል ብሏል። የደህንነት ስጋቶችም የበቀል እርምጃዎችን፣ ጾታን መሰረት ያደረገ ጥቃት፣ ስነ ልቦናዊ ቀውስና ቀጣይነት ያለው የደህንነት እጦትን ያካትታሉ ሲልም አክሏል። የማህበረሰብ መሪዎች እንደገለጹት የተፈናቀሉ ሰዎች በሰላም ለመኖር ከፍተኛ ፍላጎት እንዳላቸው ገልጸው ነገር ግን ወደ ቀያቸው ከመመለሳቸው በፊት የደኅንነት ማረጋገጫዎች ያስፈልጋቸዋል ብለዋል።